አፍሬ ማለት ነው ገባ እሷ የምሰደበውን ስድብ ትሰማለች። እዛ ቁጭ ብለህ ኩታ ያረጋሉ አልኩት። እንዲያውም አሁን አይዲህን እቀምሃለሁ አለ። እቀምሃለሁ አይዲን ሁለት አይዲን ያለው አንዱን አይዲ ቀማኝ። አንዱ ስቲል ከኔጋ ነው። አንዱን አይዲ ቀማኝ። ሶስት ወር ግራውንድ አረግሃለሁ እዚህ ቁጭ ብለህ እየመጣ ትውላለህ አለ። እኔም መጥቼ እዚህ አሉልም አልኩኝ። እስኪ ጅለሮች አሉ እዛ ፍላይት እነሱ ሊያረጋጉ ይሞከሩ ምናምን፣ በቃ ትቻለሁ ብዬ ወጣ። አቨሬጅ አልፏል ተብሏል። ግን ስቲል እንደምታየው ድክመቶቹ ግን ቬሪ ሴንሲቲቭ ሺዎች ናቸው። አንድ ፓይለት አውሮፕላንን ማሳረፍ ማሳረፍ ማስነሳት፣ ከሰረፈ በኋላ ደግሞ ሴንተር ላይንን ይዘው መሄድ ዘዴ ሁሉ የምትለፋው ይህንን ለማድረግ ነው። እነሱ መጨረሻ ላይ እንደሆነ መጨረሻ ዴ ላይ ነው አቨሬጅ አድርጎ የሚለቀቀው። ያው መልቀቅም ስለፈለገ ነው ማለት ግን፣ ይመስለኛል ይሄ እንደ ሀፍ ያህል ረዳት ሆኖ ሰርቷል። እና በሰራባቸው ጊዜያዎች አውሮፕላኑ ብዙ ከመብረር የለመደው ይመስላል። እንዳያችሁት ካፕቴኖችም ጥሩ ነው ብለው፣ ለዚህም ነው ፕሮሞት ያደረግነው። ለዛ ፕሮሞት አናደርገውም ነበር። እና ደህና ነው። አሁን እንግዲህ ጊዜ ይፈልጋል። አንዳንድ ተማሪ ረዥም ጊዜ ይፈልጋል። አንድ አንድ ምንደ የሚባሉት እነዚህ ማኒቨር ነው እኛ የምንላቸው። አንዳንዶቹን ለመማር ረዥም ጊዜ ይፈልጋል፣ አንዳንዱ ደግሞ ቶሎ ይገባዋል። እና እንግዲህ የእሱን ትራክ ሬከርድ አየህ እንደሆነ ካፕቴኖቹ ደለም ልታሳድጉ ትችላላችሁ ብለው ሲጽፉልን በሂደት አሻሽሏል ማለት ነው። ስለዚህ ስሎ ለርነር ሳሉ በሂደት ቀስ ብለው የሚማሩ ማለት ነው። ይህንን እኛ እንቀበለዋለን። ዜንዶ ዘዴ ፓይለት ነው የምንፈልገው። ተማሪው ምንድን ነው ዊክነሱ፣ እንዴት አይነት የትምህርት ሰጣት ብንሰጠው ነው የሚሻለው? ይህንን ሁሉ ኢንቨስቲጌት አርገን ነው ተማሪ ዊትራይቱ ተማሪውን በደንብ አንደርስታንድ ማድረግ እንፈልጋለን። ሪሊ በየጊዜው ናጊንግ የሚፈልግ አይነት ሰው ነው ወይ፣ ወይንም ደግሞ እንዲህ አይነት ናጊንግ አይፈልግም፣ በተፈጥሮ ኳይት ነው፣ ትንሽ ስትነገረው ይበላሽበታል፣ ወይንም ደግሞ በሂደት የሚማር ነው ወይ ይህ ትሬንድ ከርቡን በደንብ አድርገ እናጠና ና በዛው ነው ምና እና ብሶ እንግዲህ ዚህ ከዝደ የምታዩት እንደዚህ ስሎ ሆኖ የሚማር ነው ማለት ነው። እና ያው ፕሮሞት እድገት ሰጠ ነው ወደ ሰቨን ሲክስ ሰቨን ረዳት አሁንም እንደነገሩኝ ካፕቴን ሁሉ ነው ያላችሁት አሉ እና ኢቨንቹዋሊ ካፕቴን እንዲሆን ነው። ስለዚህ ካፕቴን ዮሐንስ ብትሉትም እኔ ቅሬታ የለኝም። ግን ይሄ ሁሉ እንግዲህ ካለማጣራቶች፣ ካለመነጋገር የሚመጡ ነገሮች ናቸው። ካፕቴን ለማድረግ ስለሆነ የምናስተምረው ቅሬታ የለኝም። በመሰረቱ ግን ካፕቴን ዮሐንስ ሲባል ካፕቴን አይደለም። እንደውም ሁለት ዓመት እንግዲህ አልወር ይሄ ልጅ እንዳያችሁት ካፕቴን ለመሆን የሚወስዱት ብዙ ሂደቶች አሉ እና በኋላ ወደ ሰቨን ሲክስ ሰቨን ላይ ፕሮሞት አደረግ ነው ሰቨን ሲክስ ሰቨን ላይ እንዳያችሁት የማንበብ ችግር የለበትም። ሶስት አይነት ነው ትሬኒንጎቻችን። አንድ ሰው ወደ አንድ አውሮፕላን ላይ ስንወስድ ሶስት አይነት ትሬኒንጎች ነው የሚሰጡት። የጽሁፍ አለ፣ ቲዎሪ የምንለው ነው። እንዲሁም በኮምፒውተር ቤዝ ትሬኒንግ ይባላል ሲቪቲ፣ በኮምፒውተር ነው። ችግሮች ካሉት አስተማሪዎችን እየጠየቀ ምናምን ያጠናል። እንግዲህ ከዚህ ከጨረሰ በኋላ ሪትን ኤግዛም ይፈተናል። እዚህ ላይ ችግር የለበትም። ምንባብ ማጥናት ችግር የለበትም። ምክንያቱም ዩኒቨርሲቲ የጨረሰ ልጅ ነው። መጀመሪያ ምኛ ምሪክሮ ስናደረግ ቶፕ ተማሪ እንደሆነ ምን ጥያቄ የለውም። እና ሪቱን ኤግዛሙን በደንብ ጨርሷል። ሁለተኛው ሲሙሌተር ነው። እንዳያችሁት ሲሙሌተር ትሬኒንጉ ችግሩ የሚመጣው ከዛ ነው። እንግዲህ ስተማሪው መጨረሻ ላይ እንኳን ሲለቀው ሰበን ሲክስ ሰበንም ላይ ላይን፣ ሶስት አይነት ትሬኒንጎች አሉ አልኳችሁ። ከሲሙሌተር በኋላ ደግሞ ኤርክራፍት ትሬኒንግ አለ። አውሮፕላኑ ላይ አክቹዋል ሬል እና መንገደኛ ይዞ ይሄዳል። እንደዚህ ነገር አለ፣ ላይን ትሬኒንግ እንለዋለን ስለዚህ ሲሙሌተሩም ላይ እንዳያችሁት ማርጅናል ነው እንግዲህ ያንን ትራክ ሬገር ደንብ በማየት ግድ የለም፣ እዛ ላይን ላይ ሪፋይን እንዲያደረገው ይደረጋል። እዛ ሪፋይን ላይ እንዲሁም እያሻሻለው ይሄዳል። አይ ቲንክ ይሄ ለርኒንግ ከርቡ የሱ ስሎ ለርነር ሳይሆን አይቀርም እና ብለን ያለፍ ነው። እንዳያችሁት አስራ ሁለት ላንዲግ ነው ያደረገው። ኖርማሊ ሶስት ነው የደረገው እና በዛም ሰዓት አስተማሪው ናል ሳትስፋ ያልነበረ ነገር፣ ግን የሚበረው እዛም ከትልቅ ካፕቲን ጋራ ሲኒየር ካፕቲን ጋራ ስለሆነ ለትምህርትም ተብሎ ስሜድ ከኋላ ደግሞ ሴፍቲ ፓይለት ቁጭ ብሎ እያየ ስለሆነ እንግዲህ ሪስኮች ይወሰዳሉ። ሽ አለ ሪስክ መቼም፣ ነገር ግን ዜሮ ሪስክ ነው። ችግሮች ካሉ ኢንስትራክተሩ ቴክ ኦቨር ያደርጋል። አውሮፕላኑ ምናልባት አንድ ላይ እንዲመልሱት። ሶሻል ሚዲያው ላይ በተደጋጋሚ የረዳት ካፕቴን ዮሀንስ ጉዳይ በአጋጣሚ መጣ እንጂ በእሱ አይነት በደል የተበደሉ ብዙ ሰዎች አሉ። ለምሳሌ ይሄ ይሄ ብሎ ፎቶአቸው እስከ መውጣት መጽሐፍ ሲያነቡ የፖለቲካ አቋማቸውን በመግለጻቸው ምክንያት የተባረሩ ከነፎቶ